ቤተሰቦች እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ዛሬ በአዲሱ የገቢ ግብር አዋጅ ላይ ለሰራተኞች፣ ለቤት አከራዮች እንዲሁም ደግሞ ለነጋዴዎች የገቢ ግብር የሚቀንስበትን ፍንጭ ስላለየውኝ ደስ ብሎኛል። እንዲሁም ደግሞ በዚህ በረቂቅ ግብር አዋጁ ላይ ምን አይነት አዳዲስ ሃሳቦች አሉ የሚለውንም በዚህ ፕሮግራም ለመፈተሽ ለማየት ሞክሬ ያለሁኝ፣ ከወዲሁ በአክብሮትም ጋብዛችሁ እንድትከታተሉ ነው። እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ ጋብዛለሁኝ። ፕሮግራሙንም ተከታትላችሁ ስታጠናቅቁ ጠቃሚ ሆኖ ካገኛችሁ ላይክ፣ ሼር፣ ፎሎ በማድረግ ተባበሩ። ወደ ፕሮግራሙ ይዣችሁ ላምራው። አዲሱ የገቢ ግብር አዋጅ ህግ ሆኖ ሲጸድቅ ከሚያስከትላቸው አንኳር ለውጦች አንዱ የግብር ከፋይ ደረጃዎችን በተመለከተ ምደባው ይለያል ማለት ነው። ቀደም ሲል በ2008 ዓ.ም ወጥቶ አሁን እየተጠቀምንበት ያለው የገቢ ግብር አዋጅ የግብር ከፋዮችን ደረጃዎች በሶስት ይመድባቸዋል። ደረጃ ሀ ግብር ከፋይ ብሎ ድርጅትን ወይንም ደግሞ ጠቅላላ አመታዊ ገቢ ገቢው ከብር አንድ ሚሊየን ብር በላይ የሆነ ገቢው ብር አንድ ሚሊየን እና ከዛ በላይ የሆነን ሰው ደረጃ ሀ ግብር ከፋይ ይለው ነበረ። ደረጃ ለግብር ከፋይ ደግሞ ብሎ የሚያስቀምጣቸው ገቢያቸው ከ1 ሚሊዮን ብር እስከ 500 ሺህ ብር ያሉ ሰዎችን ነበረ። ደረጃ አመርሃ ብሎ ደግሞ ያስቀመጠው ከ500 ሺህ ብር በታች የሚያገኙ ገቢያቸው ከ500 ሺህ ብር በታች አመታዊ ገቢያቸው ከ500 ሺህ ብር በታች የሆኑ ሰዎችን በአጠቃላይ ነበረ። አዲሱ አዋጅ በአንቀጽ ሦስት ላይ ይህንን ሰርዞ የሚከተለውን ለውጥ አድርጓል። ይህም ለዚህ አዋጅ አፈጻጸም ሲባል የሚከተሉት ግብር ከፋይ ደረጃዎች ይኖራሉ ብሎ ሁለት ደረጃዎች ብቻ እንዳሉ ያስቀምጣል። የመጀመሪያው ደረጃ ሀ ግብር ከፋይ የሚባለው ድርጅት እና ጠቅላላ አመታዊ ገቢያቸው ሁለት ሚሊዮን ብር እና ከዛ በላይ የሆኑ ሰዎችን መድቧል። በደረጃ ለ ደግሞ ከሁለት ሚሊዮን ብር በታች የሚያገኙ አመታዊ ገበያ ገቢያቸው ወይም ጠቅላላ ገቢያቸው ከሁለት ሚሊዮን ብር የሚያንስ ሰዎች አጠቃላይ ደረጃ ለግብር ከፋይ ናቸው ብሎ ሁለት ደረጃዎችን ብቻ በማስቀመጡ ጉልህ ለውጥ አለው ማለት ነው። በሁለተኝነት ጉልህ ለውጥ ይመጣበታል ተብሎ የሚጠበቀው ምናልባትም ደግሞ ለአጠቃላይ ለዚህ አዋጅ ለውጥ ምክንያት ከሚሆኑት አንኳር ነጥቦች አንዱ ከመቀጠር በሚገኝ ገቢ ላይ ተፈጻሚ የሚሆኑ የግብር ምጣኔዎችን በተመለከተ ይሆናል ማለት ነው። ቀደም ብሎ በወጣው ወይም በ2008ቱ አሁን እየተጠቀምንበት ባለው የገቢ ግብር አዋጅ ከ0 እስከ 600 ብር ድረስ ወራዊ ክፍያ የሚከፈላቸው ሰራተኞች 0% ግብር ይከፍላሉ። ከ601 እስከ 1650 10% እያለ ከ10900 በላይ የሚከፍሉ 35% ግብር ይከፍላሉ ብሎ ከፍተኛውን ይጥላል። ይሄ እነዚህ ቁጥሮች አሁን ላይ እነዚህ ገንዘቦች አሁን ላይ እዚህ ግባ የሚባሉ ባለመሆናቸው ለውጥ ማድረጉ ግዴታ ሆኖበታል መንግስት። ያም እንግዲህ ሀገራዊ እና ዓለም አቀፋዊ የንግድ እንቅስቃሴዎች፣ የኢኮኖሚ እንቅስቃሴዎች በሀገሪቷ ላይ የፈጠሩት ያለው የኑሮ ውድነት የሚያንጸባርቅ ስላልሆነ እነዚህ የታክስ ብራኬቶች አሁን ዘመኑን የዋጀ የታክስ ብራኬት አስፈልጓል። ስለሆነም መንግስት አሁን ረቂቅ አዋጁን ይፋ አድርጎ ምክረ ሀሳብ እየሰበሰበበት ካለው የመጀመሪያው እና ጉልህ ለብዙ ሰውም ጠቃሚ ከሆነው ለውጥ አንዱ በመቀጠር በሚገኝ ገቢ ላይ ተፈጻሚ የሚሆነው የታክስ ምጣኔ ይሰፋል ተብሎ ይገመታል። ይህም ከዜሮ እስከ ስድስት መቶ የነበረው የዜሮ ፐርሰንት ማስከፊያ ምጣኔ ምናልባት ከዜሮ እስከ ሁለት ሺ አምስት መቶ ከዜሮ እስከ አምስት ሺ ሊሆን ይችላል። ይህ ሆነ ማለት ደግሞ መነሻው ከፍ አለ ማለት በሚከተሉት እሱን ተከትሎ መነሻውን ተከትሎ በሚመጡ ቁጥሮች ላይ ሁሉ ለውጥ ይመጣል ተብሎ የሚጠበቅ ነው ማለት ነው። በተመሳሳይ ሁኔታ የኪራይ ገቢ ግብር መጣኔዎችን ነው ለውጥ ይመጣባቸዋል ተብሎ ይገመታል። በ2008 የወጣው እና አሁን እየተጠቀምበት ባለው የገቢ ግብር አዋጅ ከኪራይ ገቢ ከሚገኙ ገቢዎች ወይም ትርፎች ኪሰራ ካልሆነ ማለት ነው፣ 30 ፐርሰንት ድርጅቶች ከሆኑ ግብር እንዲከፍሉ ይጠበቃል። እንዲሁም ደግሞ ግለሰብ ነጋዴዎች ከሆኑ ደግሞ ከዜሮ እስከ 7200 ድረስ ዜሮ ፐርሰንት እንዲሁም ከፍተኛው ከ130 800 በላይ ደግሞ ሲሆን 35 ፐርሰንት ግብር እንዲከፍሉ የሚጠበቅ ነው ማለት ነው። ነገር ግን በአዲሱ የ ገቢ ግብር አዋጅ ይህ ቁጥር የሚስተካከል ይሆናል። ምናልባት ዝቅተኛ የግብር ከፋዮች ወለል ከዜሮ እስከ 20 ሺ እስከ 30 ሺህ ሊሆን ይችላል። ያ ማለት ደግሞ በእያንዳንዱ ከዛ በኋላ በሚመጡ የታክስ ብራኬቶች ላይ ለውጥ ስለሚያመጣ ይህም ምናልባት ለነዋሪው ከፍተኛ የሆነ ለውጥ ይዞለት ይመጣል ተብሎ ይገመታል። አዲሱ የገቢ ግብር አዋጅ ስራ ላይ ሲውል እንግዲህ ሌላኛው ለውጥ ያስከትላል ተብሎ በተስፋ የሚጠበቀው በንግድ ስራ ገቢ ላይ ተፈጻሚ የሚሆኑ የታክስ ምጣኔዎች ለውጥ ይኖራሉ ተብሎ ስለሚጠበቅ ነው። የቤት ኪራይ ገቢ ላይ በዓመት በሚገኝ የቤት ኪራይ ገቢ ላይ ለውጥ ይደረጋል ብለን እንደጠበቅነው ተመሳሳይ አይነት በዚህም በንግድ ስራ ገቢ ላይ ተፈጻሚ የሚሆኑ አዲስ ምጣኔዎች ይተካል ተብሎ ስለሚገመት ዘመኑን ይዋጃል ተብሎ ስለሚገመት፣ ነገር ግን ደግሞ የህዝቡ የሚመለከታቸው የመንግስትም እንዲሁም ደግሞ ግለሰቦች እና ድርጅቶች አስተያየት እንዲሰጡበት ክፍት ሆኖ በረቂቅ አዋጁ ላይ ወጥቷል። ኦብየስሊ ግን ማስተካከያ ተደርጎበት ህዝብን ይጠቅማል፣ ነጋዴውን ይጠቅማል ተብሎ ከሚጠበቀው አንደኛው ነገር በንግድ ስራ ገቢ ላይ ተፈጻሚ የሚሆኑ ምጣኔዎች ናቸው ማለት ነው። ሌላኛው በረቂቅ አዋጁ ላይ አዲስ ሀሳብ ሆኖ የመጣው ከዲጂታል ይዘት ፈጠራ የሚገኝ ገቢን በተመለከተ የወጣው ድንጋጌ ነው። በዚህ ድንጋጌ ከዲጂታል ይዘት ፈጠራ የሚገኙ ገቢዎች ገቢ እንደ ገቢ ተቆጥረው ግብር እንዲከፈልባቸው በሁለት መንገድ ይፈልጋል። የመጀመሪያው መንገድ ሌጋላይዝድ የሆነ ወይም ፎርማል በሆነ መልኩ ለምሳሌ ትርፍ ለማግኘት ታስቦ በመደበኝነት የሚከናወን ከሆነ ፈጣሪው በሙያዊ ወይም በተደራጀ መንገድ የሚንቀሳቀስ ከሆነ በሙያው ወይም በተደራጀ መንገድ የሚንቀሳቀስ ከሆነ እንዲሁም ደግሞ የንግድ መዝገቦች የሚያዙ ከሆነ ወይም ከንግድ ጋር ተያይዞ ወጪዎች የሚደረጉ ከሆነ ዛት ሚንስ በጣም መደበኛ የሆነ ከሆነ እንደማለት ነው። ይሄ ከተሟላ ገቢ ግብር እንዲከፍል ይገደዳል ይላል። ግን ይህስ ባይሟላ በዚህ አንቀጽ ንዑስ አንቀጽ የተመለከቱትን ሁኔታዎች ካልተሟሉ ብሎ ገቢው እንደ ሌላ ገቢ ተመድቦ በዚህ አዋጅ መሰረት ግብር ይጣልበታል። በሁለቱም መንገዶች ከግብር የሚያመልጥ አይሆንም ማለት ነው። ስለዚህ ያው ዲጂታል ይዘት ፈጠራ ላይ የሚሰሩ ሰዎች በዚህ በሚወጣው አዲሱ የገቢ ግብር አዋጅ ክፍያ ወይንም ደግሞ ገቢን ግብር እንደሚጠበቅባቸው ይህ ረቂቅ አዋጅ ይጠቁማል ማለት ነው። ሌላኛው በዚህ ረቂቅ አዋጅ ላይ የተካተተው ጉልህ ለውጥም በካሽ እንቅስቃሴ ላይ ያመጣል ተብሎ የሚጠበቀው ድንጋጌ የሚለው ምንድን ነው? ማንኛውም ሰው ወይም ድርጅት ከአስር ሺህ ብር በላይ በአንድ ቀን ለአንድ ሰው ወይም ደግሞ ለአንድ ድርጅት በካሽ የከፈለ እንደሆነ ከአስር ሺህ ብር በላይ የከፈለው ክፍያ በወጪ እና ታያዝለትም የሚል ድንጋጌ ያለው ይሄ ከፍተኛ ለውጥ የሚያመጣ ነው። የካሽ እንቅስቃሴ መንግሥት የያዘውን ገደብ ወይም ማዕቀብም አጠናክሮ የሚቀጥል ነው። እንግዲህ ይሄ አዋጅ የሚካተተው ቀደም ሲል ከአንቀጽ 27 ላይ በዚህ አሁን በምንጠቀምበት 979/2008 አዋጅ ላይ በአንቀጽ 27 ላይ ተካተው ካሉ በገቢ ግብር አዋጁ መሠረት የተከለከሉ ወጪዎች ወይንም ደግሞ እንደ ወጪ ሊያዙ አይችሉም ተብለው ከተጠቀሱ ዝርዝሮች አንደኛው ሆኖ እንዲካተት የተደረገ ነው። በዋነኝነት የካሽ እንቅስቃሴን የሚገድብ ሆኖ የሚወጣ ነው። ይሄ ትልቅ ለውጥ በካሽ እንቅስቃሴ ላይ እንደሚያስከትል ታውቆ የገባ ነው። አዋጅ ሆኖ ሲወጣ ማንም ሰው ከአስር ሺህ ብር በላይ በካሽ ክፍያ መፈጸም ለአንድ ሰው ወይም ለአንድ ድርጅት በአንድ ቀን አይችልም ማለት ነው። ገቢ ግብር አዋጁ ሲጸድቅ ሌላ ተጠባቂ ለውጥ የሚሆነው ነው። በደረጃ ለግብር ከፋዮች ላይ ግብር የሚከፈልበት መንገድ ነው። ቀደም ሲል በነበረው አሰራር መሰረት፣ ወይንም ደግሞ አሁን እየተጠቀምን ባለነው 979/2008 የገቢ ግብር አዋጅ መሰረት ከደረጃ አመሮሃ ግብር ከፋዮችን በተመለከተ ያከፋፈሉን አወሳሰን በተመለከተ አዋጁ ለደንቡ ነው። በደንቡ ላይ ዝርዝር ሁኔታዎች ይቀመጣሉ ብሎ ያስቀምጣል በአንቀጽ አርባ ዘጠኝ ላይ። ከዛ በኋላ ደንቡ ላይ ደግሞ ሲኬድ የሚታየው በቁርጥ ግብር የሚከፈልበትን አኳኋን ነው። አሁን ላይ ይሄኛው የደረጃ ላይ ግብር ከፋዮች ግብር አከፋፈል መንገድን በዚህ በአዲሱ አዋጅ ወይም ደግሞ በአዲሱ ረቂቅ አዋጅ ሆኖ በሚወጣው በረቂቁ ላይ የተቀመጠው ነገር የሚጠቁመው ምንድን ነው? ወደፊት ሁሉም ግብር ከፋይ የግድ መዝገብ መያዝ እንዳለበት ወይንም ደግሞ ሂሳብ ሂሳቡን በስርዓት ባለው መንገድ መያዝ እንዳለበት፣ መንግስትም ደግሞ ከቁርጥ ግብር የመውጣት ሀሳብ እንዳለው የሚያሳይ ይሆናል። ዞሮ ዞሮ ግን ምንድነው የደረጃ ለግብር ከፋዮች የምንላቸው? አሁን ደረጃ አመርሃ የሚባል ግብር ከፋይ ስለሌለ ሁለት ደረጃ ነው ያለን ያለው ብሏል። ይሄ አዋጅ የመጀመሪያው ደረጃ ሀ የምንለው ድርጅቶችና አመታዊ ሽያጫቸው ወይም ገቢያቸው ከሁለት ሚሊዮን ብር በላይ የሆነ ብለናል። ደረጃ ለምንላቸው የምንላቸው ደግሞ አጠቃላይ ከአመታዊ ሽያጫቸው ወይም ገቢያቸው ከሁለት ሚሊዮን ብር በታች የሆኑ ሰዎች ናቸው ብሏል። ሰው በእነዚህ ላይ የሚከፈል ምጣኔ በግልጽ በዚህ አዋጅ ላይ ተደንግጎ ስለወጣ በመመሪያ በደንብ የምንጠብቀው ሌላ የማስከፊያ ምጣኔ አይኖርም ማለት ነው። ስለዚህ በዚህ ደረጃ ውስጥ የሚካተት የትኛውም ሰው የግብር አከፋፈል ስርዓቱን በተመለከተ ከዜሮ እስከ አንድ መቶ ሺህ ገቢ ካለው በጠቅላላ ገቢው ላይ ሁለት ፐርሰንት ግብር ይጠበቅበታል። ከአንድ መቶ ሺህ እስከ አምስት መቶ ሺህ ጠቅላላ አመታዊ ገቢ ቢኖረው ሶስት ፐርሰንት ግብር ይጠበቅበታል። ከአምስት መቶ አንድ ሺህ እስከ አንድ ሚሊዮን ብር ገቢ ቢኖረው አምስት ፐርሰንት ታክስ ይጠበቅበታል። ከአንድ ሚሊየን አንድ ብር እስከ አንድ ሚሊየን አምስት መቶ ሺህ ብር ዓመታዊ ገቢ ቢኖረው ሰባት ፐርሰንት ይጠበቅበታል። ከአንድ ሚሊየን አምስት መቶ አንድ ሺህ ብር እስከ ሁለት ሚሊየን አንድ ብር ሁለት ሚሊየን አንድ ብር ድረስ ገቢ ቢኖረው ከዓመታዊ ገቢው ላይ ዘጠኝ ፐርሰንት ግብር ይጠበቅበታል ማለት ነው። ይሄ አዲስ የሆነ የአዋጅ አካል ነው ማለት ነው። ሌላኛው በረቂቅ አዋጁ ጉልህ ሀሳብ የሆኑ የወጣው ለኔም ከቀደም ሲል ካለው ከወጣው ከ979 ህዝባር 2008 አዋጅ የተለየ ነገር የሆነው ነገር ግን ቀደም ሲል ደግሞ ከአነሳ ነው ሀሳብ ጋር የተቆራኘና የተያያዘ ሀሳብ ምንድን ነው? ከ10 ሺህ ብር በላይ የሚደረግ የጥሬ ገንዘብ መቀበል በድርጅትም ሆነ በግለሰብ ተቀባይነት አይኖረውም። በንግድ ልውውጥ ውስጥ ከ10 ሺህ ብር በላይ መቀበል የተከለከለ ነው የሚል ይዘት ያለው ሌላ ድንጋጌ በሌላ ቦታ አስቀምጧል። ለምን አቆራኝቶ በአንድ ቦታ እንዳላስቀመጠው አላውቅም። ግን በእኔ መረዳት የቀደመው ከአስር ሺህ ብር በላይ መክፈል አንችልም የሚለው ከአስር ሺህ ብር በላይ ከከፈልን ከአስር ሺህ ብር በላይ የሆነው መጠን እንደ ወጪ አይያዝም የሚል ሀሳብ ስላለው ሊሆን ይችላል ለብቻ የተቀመጠው የተከለከለ ወይንም ደግሞ እንደ ወጪ ሊያዙልን በማይችሉ ዝርዝር ውስጥ እየገባ ስለሆነ ይሄኛው ደግሞ እንደ አጠቃላይ ከ10 ሺህ ብር በላይ መቀበል አይችልም ብሏል። ከ10 ሺህ ብር በላይ መቀበል የማይቻል ከሆነ ከ10 ሺህ ብር በላይ መክፈልም አይቻልም የሚል አንደርስታንዲንግ ይኖረናል። ነገር ግን እዚህ ከ10 ሺህ ብር በላይ መቀበል የሚችሉ ባንኮች ክፍት ሆኖላቸዋል መቀበል እንደሚችሉ አሰራሩ እንደማያግዳቸው እንዲሁም ደግሞ ገንዘብ ሚኒስቴር በመመሪያ በሚያወጣው መሰረት የሚዘረዘሩ መስሪያ ቤቶች እንዲሁ መቀበል እንደሚችሉ ተደንግጓል። በልዩ ሁኔታ ፍቃድ የሚሰጣቸውም ሰዎች ከአስር ሺህ ብር በላይ መቀበል እንደሚችሉ ተደንግጓል። ነገር ግን ከአስር ሺህ ብር በላይ መቀበል የሚችሉ ሆነው ከተደነገገ ወይንም ደግሞ በነዚህ በልዩ ሁኔታዎች የሚቻል ከሆነ በልዩ ሁኔታዎችም ደግሞ መቀበል አይቻልም ወይ የሚል ጥያቄ ሊያስነሳ የሚችል ይሆናል። ዞሮ ዞሮ ግን በአንድ ቀን ውስጥ ከአንድ ሰው ጋር በተደረገ ጠቅላላ ግብይት ወይም ከአንድ ግብይት ጋር በተያያዘ የሚፈጸም ክፍያ ወይንም ደግሞ ከአንድ ሰው ጋር ከተፈጸመ አንድ ግብይት ወይም ተግባር ጋር የተያያዘ ክፍያ ከአስር ሺህ ብር በላይ በሆነ ሁኔታ መቀበል አይቻልም የሚል ድንጋጌ ለጠቅላላው አሰራር ተደንግጓል ማለት ነው። እንግዲህ ቀደም ብሎ ከወጣው በ2008 ዓ.ም ወጥቶ እየተጠቀምንበት ካለው 979/2008 የገቢ ግብር አዋጅ አዲሱ ረቂቅ አዋጅ ምን የተለየ ነገር አለ የሚለውን ለማየት በዚህ መልኩ ሞክሬያለሁኝ። ጠቃሚ ነው ብዬ አስባለሁኝ እንዲሁም ደግሞ ብዙዎቻችን ተስፋ እንድናደርግ ነጋዴዎችም፣ ቤት አከራዮችም፣ እንዲሁም ደግሞ ተቀጣሪዎች የሚመጣው ይህ ረቂቅ አዋጅ አዋጅ ሆኖ ሲጸድቅ የታክስን በተመለከተ የተወሰነ ልዩነት ስለሚኖረው ምናልባት ወደ ኪሳችን የሚገባው ገንዘብ ከፍ ያለ ስለሚሆን የኑሮ ውድነቱን እና እንዲሁም ደግሞ ወደፊት ለምናደርገው የእድገት ረት መልካም አጋጣሚ ይዞ ይመጣል ብዬ ስላሰብኩኝ አቅርብ ያለሁኝ እንድንዘጋጅም ለተለያየ ስራ እንድንዘጋጅ አሰራር እንድንዘጋጅም ብዬን ያቀረብኩትኝ ከወደዳችሁትኝ ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በፍቅር ጋብዛለሁ። እንዲሁም ደግሞ ላይክ በማድረግ ለሌሎች እንዲደርስ እንድትተባበሩ በፍቅር እጠይቃለሁ። አመሰግናለሁ።